ሰላም ሰላም ለእናንተ ይሁን። አሰላም አላይኩም ሀቢቢ እንዴናችሁ፣ ሰላም ናችሁ ወይ? ለሴቶችም ለወንዶችም ለማለት እፈልጋለሁ። ሀቢቢ ስለወንድ ነው እና ክብር ለእግዚአብሔር ለአምላካችን ይሁን። እዚህ ላይ የምታዩት ከአንድ ሙስሊም ነው። ጥሩ፣ የትኞቹ ሐዋርያት ናቸው ወንጌልን የጻፉ? መጽሐፋቸው ምንድን ነው? ማረጋገጫ ይሆናል ይላሉ። አንድ ነገር ይሄ ልመልሰው የምፈልገው ነገር ቢኖር ሙስሊሞች ጥያቄ ከመጠየቃቸው በፊት ይህ ጥያቄ መልስ ይኖረዋል ወይ? ስለዚህ ጥያቄ ከመጽሐፍ ቅዱስ መልስን ልፈልግ ላግኝ፣ ከዛ በኋላ ካጣው ካጣው እነዚህን ክርስቲያኖችን እገዳደራቸዋለሁ፣ ጠይቃቸዋለሁ፣ አስጨንቃቸዋለሁ ብትሉ ጥሩ ነው። ግን ይሄ ምን ይላል? እናንተ ታውቁታላችሁ። ስለዚህ በጣም ይገርመኛል። አንዳንዶች እንዲያውም ብዙ ውሸት ከእስልምና የምሰማው ከሙስሊም ወገኖች የምሰማው ውሸት ኢየሱስ ከሞተ ከሶስት መቶ አመት በኋላ ነው ወንጌል የተጻፈው ይላሉ። ከብዙ አመታት በኋላ ነው የተጻፈነ ሰዎቹ አብረውት የነበሩት ሁሉ ሐዋርያት ሁሉ ተከታዮቹ ሁሉ አብረውት የነበሩ ዘመዶቹ ሁሉ ከሞቱ ካለቀ ከደቀቀ በኋላ በተረት ተረት። እኛ ኮ ምንና እኛ ክርስቲያኖች ነን እንጂ ሙስሊሞች አይደለንም። ይህን ማወቅ ያለባችሁ በእስልምና ነቢዩ መሐመድ የሞቱት በ632 ዓመተ ምሕረት እንደሆነ ይነገራል። በስንት? በ632 የእሳቸው ስራ ግን የተጻፈው የተጠናቀቀው ታማኝ የሆኑት ታማኝ ተብለው ወይም ሳሒህ ተብለው የሚጠሩት ተቀባይነት ያላቸው ማለት ነው። ለምሳሌ ሳሒህ አል ቡኻሪ ኢማም ቡኻሪ የኡዝቤኪስታን ነዋሪ ነበሩ። አይነ ስውር እንደሆንም ታውቃላችሁ። አምሳ አራት ቀን ተጎትተው በፈረስና በንትን ከኡዝቤኪስታን መካሄደው በዛ የዞሩ ቡና ሲጠጡ አረበኛን ተምረው ምን ብለው ከዛ በኋላ እየዞሩ እንዴት ነው ነቢዩ ምን ብለው ነበር? እሺ ኦኬ፣ ጻፍልኝ። ነብዩ ምን ብለው ነበር እንደዚህ እንደዚህ፣ ኦኬ ጻፍልን እያሉ ለቅመው ለቅመው በየመንደሩ መቼ ነው የጻፉት? 846 ዓመተ ምህረት ነብዩ የሞቱት በ832 8 3 ሳ ይሄ ደግሞ የሆነው በ846 8 ዓመተ ምህረት ይሄ ሳሄ ነው ሁለት 200 ስንት ቁጠርልኝ ቁጠሪ እና ቁጠሪው እራሳችሁ ከ200 ምናምን ዓመት በኋላ ማኖሳሂ ሙስሊም ተብሎ የሚታወቀው 875 ዓመተ ምህረት ነው የተከናወነ። ዋው 875 ዎ ነብዩ በስንት በ632? ያንን ሳሂህ እያሉ ህዛ ሲመጣ ሲወርድ እንዴት ብሎ ወረደ? ሀደተና ሀደተና ሀደተና ኡመር ሀደተና ይሻ ሀደተና ብላብላ ሀደተና ሀደተና ሀደተና ሀደተና ይደክማቸዋል። ይቅርታ ብቻ ከሌ እንደተናገረው፣ ከሌ እንደተናገረው፣ ከሌ ለከሌ፣ ከሌ ለከሌ፣ ከሌ ለከሌ፣ ከሌ እንደተናገረው። ያነ ነው የእስልምና ተረት ተረት የሚባል ያነነው። መጽሐፍ እንዲህ ይላል መጽሐፍ ቅዱስ። ለዚህ ግን ሙስሊም የማቴዎስ የዮሐንስ ወንጌል ምዕራፍ ሀያ ዮሐንስ እንዲህ ይለናል ኢየሱስ በዚህ መጽሐፍ ያልተጻፉ ሌላ ብዙ ምልክቶች በደቀ መዛሙርቱ ፊት አደረገም ማን ኢየሱስ ነገ በምን በዚህ መጽሐፍ እኔ በምጽፈው መጽሐፍ በምጽፈው መጽሐፍ ላይ ይኔ በምጽፍላችሁ መጽሐፍ ላይ ብዙ ኢየሱስ ብዙ ነገርን አድርጓል አልጻፍኩትም ሁሉንም ነገር ግን እርሱ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ህይወት ይሆንላችሁ ዘንድ ይሄ ተጽፏል ይህን ጽፌላችኋለሁ የጻፍኩላችሁ አ ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው ዝም ብሎ ይሳ ይሳ እያለ እንትን እንድትል ሳይሆን ኢየሱስ የእግዚአብሔር ልጅ እንደሆነ ታምን ዘንድ ነው። እሺ እንደዛ ነው። ያ እንዲህ ይላል ሌላ ቦታ ላይ እንደዚህ እናገኛለን። እኛ በቅዱስ ተራራው ከእርሱ ጋር ሳለን ይህንን ድምፅ ሰማ ከሰማይ ሲወርድ ሰማን ሰማን ሰማን ማን ነው ጴጥሮስ ነው የሚለው ሁለተኛ ጴጥሮስ ሁለተኛ ጴጥሮስ እርሱም ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን ምድር እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል የጻፍንላችሁን ቃል እየተጠነቀቃችሁ እየተጠነቀቃችሁ በትልቅ ተራራው ላይ ተገለጠ። የእግዚአብሔር ተገለጠ ለእኛ በልጁ ጋር እያለን ተገለጠልን። እዛ የበለጠ ግን ይህን የጻፍንላችኋለን የተጻፈላችሁ አለ። ይህን ጽፈንላችኋል። ስለዚህ ይህ የሕይወት ቃል ነው። ይህንን የሕይወት ቃል እወቁ፣ ጠ ኑሩበት እያለ ይነግረናል ሐዋርያው ማን ሐዋርያው ጴጥሮስ ሐዋርያው ማን? ሐዋርያው ጴጥሮስ። ሐዋርያው ዮሐንስ ደግሞ እንዲህ ይላል። ይኸውልህ፣ ሙስሊም ሆይ ስማ። ስለ ህይወት ቃል ከመጀመሪያ የነበረውንና የሰማነውን ባይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራላችኋለን። ህይወትም ተገለጠ፣ አይተንማል፣ እንመሰክራለን ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ህይወት እናወራላችሁ እንጽፍላችኋለን፣ ነው። ለምን ወደ ታች ስተሄድ እንጽፍላችኋለሁ፣ እጽፍላችኋለሁ ይውል። በአይናችን ያየነውን በእጃችን የዳሰስነውን በአካላችን እንጂ ሀደነ ሀደነ ሀደነ ከሌ እንደነገረን ከሌ እንደነገረን ከሌ ኖ ኖ ያየነውን የዳሰስነውን የነካነውን እንትን ያልነውን እንጽፋለን። የእስልምና ችግሩ ይሄ ነው። ድንቁርና የነገሰበት ሃይማኖት ነው። ስለዚህ መጻፍነላችሁ የሚለው አንደኛ ዮሐንስ አንደኛ ዮሐንስ ሁለት አንድ እጽፍላችኋለሁ። አንደኛ ዮሐንስ ሁለት ስምንት እጽፍላችኋለሁ ይህን አንደኛ ዮሐንስ ሁለት አስራ ሁለት እጽፍላችኋለሁ፣ ሁለት አስራ ሦስት እጽፍላችኋለሁ፣ ሁለት አስራ አራት እጽፍላችሁ እጽፍ፣ እንጽፋለን፣ እንጽፋለን፣ እንጽፋለን። አያችሁ፣ ይሄ ነው ይሄ በአይናቸው ያዩት በእጆቻቸው የዳሰሱት ሐዋርያት፣ ሐዋርያው ዮሐንስ የጻፈው ነው። ሐዋርያው የጻፈው ይሄ የተረድ፣ እኛ ተረት ተረት አናምንም፣ እኛ ክርስቲያኖች ነን።

የነካ ነውን የነካ ነውን? አራ እንዴ እንዲ እንዲ እንዲ እንዲ እንዴ ግጥም አድርጎ ነው ግጥም አድርጎ ነው የጻፉልን። እግዚአብሔር ስሙ የተባረከ ይሁን። እኛ እኮ የሰው ተረት ተረት አናምን በፍጹም። ስለ ህይወት ቃል ከመጀመሪያ የነበረውና የሰማነውን በአይኖቻችን ያየነውን በምን በአይኖቻችን ያየነውን የተመለከትነውን ትኩር ብለን እጆቻችን የዳሰሱትን እጆቻችን የዳሰሱትን እናወራላቸዋለን። ከዚህ ወዲህ ምን ምስክርነት ያስፈልጋል? ወገኖች ምን ምስክርነት ያስፈልጋል? እዚህ ወዲህ ምንም። ኢየሱስ የዘላለም ህይወት ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ኢየሱስ የማይነቃነቅ አለታችን ነው። በእርሱ የሚያምን ሁሉ ለዘላለም ህይወት አለው። የማያምን ግን ይጠፋል፣ አይደለም ነው ከፍርድ አያመልጥም። አላህም ይፈረድበታል። ነብዩ መሐመድ ይፈረድበታል። ሙስሊሙ በሙሉ እና ሌላውም ሃይማኖተኛ ሁሉ ይፈረድበታል። ታመልጡ ዘንድ ወደ